እግዚአብሔር ስም እየተባረከ ይሁን የታሪክ ባለቤት እግዚአብሔር ነው ያው ከበሌ ከአርሲ ከመስጊድ ስቃይና ድብደባ በኋላ ተሰደድኩኝ ጠፍቼ ሄድኩ በዚህ መካከል ብዙ ሰፊ ነገሮች አሉ 11 ኪሎ ሜትር በእግሬ ሄድኩ ጫካ ለጫካ 11 ኪሎ ሜትር ከሄድኩ በኋላ አንድ ከተማ አለች ከዛች ከተማ የሆነች ሮቤ የምትባል ከተማ ሀያ ብር ኪሴ ላይ ያለ አንድ እህት የሰጠች አሁን ወደ ጌታ ሄዳለች። በወጌ ትባላለች። ከሮቤ ብዙ የእናቴ ዘመዶች አሉ ላድር እችላለሁ። ግን ሮቤ ካደርኩኝ እነዚህ ዘመዶች እንደገና ይዘው ሊመልሱኝ ነው። ስለዚህ ጭንቀት ውስጥ ተፈጠረ። እና ምንድነው ማደርገው፣ ምን ይሻለኛል ስል የእግዚአብሔር ድምጽ ወደ ድልቤ መጣ። ከኔ ልጆች ጋር ታድራለ። አሁን እኔ እዛ ክርስቲያን እንዳለ አላውቅም። እንዴት አድርጌ ነው እዛ መኪና ተገኘ። ልክ ሮቤ የሚባል ሲደርስ ከምሽቱ ሁለት ሰዓት ተኩል ምናምን ሲሉ ሁለት ሰዓት ወደዛ ይሆናል ይጫላል። በኋላ ሁሉም ተበተነ። ሮቤ የሆነ ገበያ የሚሰበሰቡ ተው ትላልቅ ቋጥኝ ድንጋዮች አሉ። ድንጋዩ ላይ ቁጭ አልኩኝና ጌታዊ ከልጆች ጋር ታድራለህ አልከኝ። ያንተ ልጆች እነዚህ ድንጋዮች ናቸው ማለት ነው? አንዱን ድንጋይ ተንተርሽ ነው ማድረው የሚል ስጠይቅ ተነስ የሚል ድምጽ ሰማው። እሺ ያው ተነሳው መንገዱን ቀጥ ብለ ኪዘኪት በድምፅ ነው ምሰማው። በድምፅ ነው ቀጥ ብዬ መንገዱ መሄድ ጀመርኩ። ለረጅም ደቂቃዎች ከተጓዝኩ ከተጓስኩ በኋላ ቁም የሚል ድምጽ ነው። ልክ የሮቤ እዛ ቁም ያለኝ ቦታ ላይ በንጋታው ሳይ ንግድ ባንክ ላይ ያለው ከዛ ልክ እንደቆምኩ እንዲ እንዲ ብቻ ወስተግራ አይኔን ገልመጥ ስል ሌላ መንገድ አለ። ዋናውን መንገድ ለቆ በስተግራ መንገድ አለ፣ ሂድ የሚል ሰማሁ። አይኔ ባረፈበትም ሄድኩ። እየሄድኩ እያለ ደግሞ አሁንም በስተግራ በስተቀኝ እንደዚህ ቤቶች አሉ። መንገድ በስተግራ ባለው ላይ አንድ ቆርቆሮ በር ያለው በጭለማ ውስጥ በጭላንጭል ይታያል አደለ? እንደዛ አየውኝና ልጆች፣ የዚህ ያሉት ይህን በር አንኳኳ ድምጽ ሰማውና አንኳኳው ዛንኳኳሁ፣ ሰው ወጣ። ሰው ሲመጣ ማልበል እንግዳነ ብስኬት ነው። ማነው? እኔ ስለ ኢየሱስ ክርስቶስ የተሰደድኩኝ ጌታ ኢየሱስን የሕይወት አዳኛ አድርጌ የተቀበልኩ። ታዲያ በምን አውቀኛ ጋ መጣ። የት ነው የማድረው ስለው፣ ጌታ ከልጆቼ ጋ የምታድረው ስላለኝ፣ ስንት ሰው እያለ እኛን ጌታ ልጆች አለን ያለ አርገውን እናስደስቷቸዋል። ልጆቼ ጌታ ልጆቼ ከዚህ በላይ ምን ነገር አለ? በጣም እና የሚገርመው ነገር ያ ቤተሰብ አቅም ያላቸው እኮ ሰዎች አሉ። ዛ ያ ቤተሰብ እራታቸውን የበሉት ቆሎ ነው ያንቀን። ለእኔ ግን ከጎሮ ቤት ብድር ብሎ ተበድረው አይብ በእንጀራ እንጀራም አይብም ተበድረው ነው ያበ እዛ ቤት ውስጥ ካሉት መካከል ዘማሪዎች አሉ። ለምለም ትባላለች አንዱ፣ አስቴር ትባላለች። አስቴር ዋናው ሄድ ኦፊስ ወንጌላዊት ናት። መሰረተ ክርስቶስ ውስጥ ነው የምታገለግለው። አሁን አዲስ አበባ ነው ያለችው። እና ማይረሳኝ ነው። እነሱ ጋር አንድ 15 ቀን አልቆየውም ብለ ነው 15 ቀን ቆየ። ከዛ አንደኛ ትራንስፖርት የለኝም። ኪሴ ውስጥ አስሯ ብርን የመጣሁባት አስሯ ብር ቀርታለች። አስር ብር ናዝሬት ታደርሰኛለች አታደርሰኝም፣ እርግጠኛ አይደለሁም። የእነሱን ኑሮ አይቻለው፣ ትራንስፖርት ልጠይቃቸው አልችልም፣ የለኝም ልላቸው አልችልም። የማደርገው ጥንቃቄ በህይወቴ ውስጥ ግን እግዚአብሔር ያለኝን እንጂ እኔ በፈለግኩት በእኔ ችግር ሰው አልጠይቅም። አስር ብር ይዤ ትራንስፖርት የለኝም አላልኳቸው፣ አያውቁም እነሱ ያለ እና እንግዲህ አሁኑ ወዴት ነው የምጓዘው? ወደ አምቦ ነው የምጓዘው። ከዛ ወደ አምቦ ናዝሬት ሄድኩኝ። ናዝሬት ስሄድ ልክ እንደ ሮቤው መንፈስ ቅዱስ ይመራኝና የሆነ ሰው ቤት ልጆቼ ይለኛል ብዬ ነበር የተስፋው ናዝሬት ስደርስ ምንም ነገር የለም ድምፅ የለም። አረ ጌታ ወይ ባለቅስ የለም። የሚገርመው ነገር ደግሞ የጌታን ከቅዱሳን ጋር ማምለክ ስለምናፍቅ አሁንም ስዞር ስዞር ስዞር የናዝሬት ደርሼ የልልታ ድምፅ ሰማውኝና፣ ሙሉ ወንጌል ቤተክርስቲያን ኮንፈረንስ ነበረ ገባው። በነገራችን ላይ ሙሉ ወንጌል ቤተክርስቲያን አባል ከሆንኩባት ከመካነ ኢየሱስ ያልተናነሰ በህይወቴ ውስጥ ትልቅ ስፍራ ታሪክ አላት። መንፈስ ቅዱስ የተወለውበት ሙሉ ወንጌል ነው። እስካሁን ድረስ አገልግሎቴ 80% ሙሉ ወንጌል ቸርች ነው። እኔ መካነ ኢየሱስ አባል ነኝ። ወለጋ ባልኩ ጉዞ ሁሉ ያገለገልኩት ሙሉ ወንጌል ነው። ቤኒሻንጉል ሙሉ ወንጌል ነው እና ለሙሉ ወንጌል የተለየ ፍቅር የተለየ አክብሮት የተለየ ስፍራ አለኝ በህይወቴ ውስጥ ቤተክርስቲያኒቱ አሻራዋ አለ። ስለ ሙሉ ወንጌል እግዚአብሔርን አመሰግናለሁ። ምግብ የለ ቁርስ ምሳይ የለ ሁለት ቀን ጦሜን አደርኩ ናዝሬት ላይ አንድ ቀን ውጭ አድሬ አለው አንድ ቀን እዛው ሙሉ ወንጌልን ለመንኩኝና ባካችሁ ልደር እንግዲህ ሊያምኑኝ አልቻሉም። የመጽሐፍ ቅዱስ ጥያቄ ጠየቁኝ። ሌባ ብትሆን ስለሊት የሆነ ነገር ብታደርጉ ግዴ ለመባካችሁ ስል ከዛ እንግዲህ ፓስተር ይሁን ዲያቆን ይሁን አላውቅምና ና እንቆልፍብህና እዚህ ክፍል ታድራለህ ሲበል በደስታ አልኩ። ከዛ ግን እንደዛ አድለም ያደረጉት። አስር ብር ሰጡኝና ሌላ ቦታ አደራለሁ። ይገርማል። አስር ብር ለካ ያሳደራል ራትም ያበላል። በዛ ጊዜ አሳድሮ እዛ ከናዝሬት አዲስ አበባ አዲስ አበባ ስመጣ ደግሞ አንድ ትዝታ መጣብኝ። ህፃን ሆኜ በዛው ጊዜ በስልምና ያለው አባቴ አዲስ አበባ ላይ ዘመዶች ስላሉት አባቴ መርካቶ ሲመጣ የሚያርፍበትን ቤት የሆነ የወንድሙን ቤት ከአውቶቢስ ተራ ወደ ኮልፌ ስቴጂ ኮልፌ ድልድይ ጋር እያለ ለህቴ ሂጂ ብሏት ማለት ነው ሲያስረዳት ልክ እንደ ፊልም መጣልኝ። ህዴ፣ አልኮኝና ቀጥ ብዬ ልክ አባቴ ከስንት ማስረዳው በማላውቀው አዲስ አበባ ላይ ወደ ኮልፌ ድልድዩ ጋር ከዛ ወደ ላይ ሲባል ያንን እንደ ስል የመጣብኝ ተከትቼ ሄጄ የአባቴ ውጭ ዘመድ ቤት አላገኝም። አንድ መሐመድ የሚባል ነበረ ለቅሶ የመጣ ዛርሲ የሱስ ስጠይቀው እሱ አግብቷል አግብቷል የእሱም ቤት አሳይኛል። እሱ ጋር ሄድኩ። እሱ ያገባት ኦርቶዶክስ ናት፣ እሱ ሙስሊም ነው። አብረው ይኖራሉ። አንዳንዴ በእምነት ነበር የሚጋጩት። አስታራቂ ሆንኩኛል። ያስታረኳቸው ምንድነው፣ አንተም አንቺም ኦርቶዶክስን ትታያለሽ፣ አንተም ስለምናንተዋለ እናንተዋለ ሁለታችሁ ጌታን ሁለቱ ጌታ ተቀበሉ ተቀበሉ። በጣም የሚገርም ነው። እሺ ብለው ተቀበሉ ተቀበሉ። እና ከዛ አዲስ አበባ ደግሞ እንደ ናዝሬት አልተሸጋገርኩኝ። መንገዱ እኮ ነው የሚለያየው። ሮቤ ጋር ድምጽ ሰማው። ናዝሬት ጋር በዛ መከራ ውስጥ አለፍኩኝ። ናዝሬት ከናዝሬት አዲስ አበባ የመጣሁት በነገራችን ላይ ብር የለኝም። መኪና ውስጥ ገባው። ምን መኪና ዝም ብሎ አዲስ አበባ የሚያዝበትን ማለት አውቶቡስ ውስጥ ገባሁኝና ረዳቱ ብር ሰይቀኝ የለኝም አልኩት። ልፈትሻለች ፈትሸኛል። በቃ አትጨነቃለች። እና እነሱ ጋር አንድ ሶስት ቀን ተቀመጥኩኝ። እንደገና የሚገርመው ነገር ደግሞ ያጎቴ ልጅ መንገድ ላይ ያገኘሁት አዲስ አበባ ያጎቴ ልጅ አብራር አህመድ ይባላል። በጌታ አይደለም ያን ጊዜ ሙስሊም ነው ያለ። የእሱ ወንድም ደግሞ ከኛ ቤተሰብ ዘመድ ውስጥ ስጋ ዘመድ ውስጥ ወደ ጌታ መጀመሪያ የመጣ ኑር ሰፋ የሚባል አሁን ዮሐንስ ተብሎ ነው የሚጠራው። እሱ እሱ ጋር ሄድኩኝ፣ እሱ ጋር ቆየው። እሱ ከቤተሰባችን በኩር ነው ወደ ጌታ በመምጣት የእሱም የጸሎት መልስ ሆናለሁኝ ከኔ ቀድሞ ጌታን ስላገኘ። እና ያ አብራር ያልኩ ደግሞ አሁን እሱም በጌታ ነው። ሚገርም ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ብዙ ሰው ማርካል ማለት ነው። እሱ የእሱ ሰፊ ታሪክ ነው እና በጌታ ነው እሱ አንድ ቀን እንግዲህ ይመሰክራል። እና ሰባት ቤት ጉራጌ አረቅት ነው ሚኖረው። ከዛ ያው ወደ አምቦ ሄድኩኝ ማለት ነው። አሁን አምቦ ሄጄ እኮ እንደገና የት እንደምኖር ምናምን አላውቅም። አምቦ ሄድኩኝና ቅድም የተናገርኩት ታሪክ የለም ወደ ቸርች ተመልሼ የተባረርኩት አጋንንት አለብህ እስክባል ያ ሁሉ መከራ የሚባል ከዚህ በኋላ ነው የሆነው። እንትኑ ምስክርነቱ ላይ ቅደም ተከተሎች ላይ ኦርደር በየዓመቱ የመናገሩ አይደለም ዋናው። ይሄኛውን ታሪክ ልዘለው ነበር፣ በአንተ ጥያቄ ነው ወደዚህ የመጣሁት። ያ ነገር ተፈጸመ ማለት ነው። እዛ አምቦ ኬርኩ በኋላ እንደገና ሌላ ፈተና፣ ሌላ ስደቱ፣ ሌላ መከራው ሆነ። ከዛ አምቦ ከተማ አስጠላኝ እና ጸለይኩኝ። እግዚአብሔር ሆይ አምቦ ምኖርበት የለም ከአምቦ አውጣኝ ብዬ ስጸልይ፣ መቼስ ፓስተር ወርቅነህ አላሮን የማያውቅ ሰው የለም። ያኔ ወርቅነህ አላሮ 86 ዓመተ ምህረት ነው ይሄ ወቅት። ሰማኒያ ስድስት ፖሊስ አይደለም ሆለታ ነው የሚኖረው ፖሊስ የሆነው እሱ ወደ ሰማኒያ ዘጠኝ ምናምን ነው ወደ ወላይታ ሄዶ ከወላይታ አዋሳ ሄዶ ከአዋሳ ነው ተመልምሎ ፖሊስ ሆነው እና ልጄ ዛለ ሁሴን በጣም ነፍሱ የተጨነቀች የኔ ባሪያ ብሎ እግዚአብሔር ተናግሮት አንቦ መጣ ብሎ አምቦ ሲመጣ ያኔ ስልክ የለ ደውሎልኝ አይመጣም። ታዋቂ አይደለ ያኔ ዘማሪ አይደለም ያንንም የሚያውቀው የለም። መንገድ መንገል ላይ ያየኝና አንተ ነህ አይደል አለኝ። እያሱ ይሉኝ ነበርና ያኔ ቅድም እንዳልኩ እነሱ እያሱ አንተ ነህ አይደል አለኝ አንተዋወቅም ከዛ በኋላ አዎ አልኩት። እኔ ወርቅነህ እባላለሁ አለኝ። እኔ ማውቃቸው ንህቶች ጥላዬ ተስሁ የሚባሉ ሰናይት የምትባል እኔ የሚያውቁኝ ንህቶች ነገረኝ። ስለ እኔ ስጋት አይግባ፣ ከነሱ ጋር አብረን ነው ጌታ የምናገለግለው አለኝ እና አሁን እኔ የመጣሁት ጌታ ይላከኝ፣ አንተ ወደ ሆለታ ይዤህ ልሄድ ነው እና በጣም ተጨንቀሃል፣ ብቸኛ ነህ ያለው ምትበላው ምትጠጣው ምትለብሰው የለም ሆለታ ሄደህ ደግሞ ይደላል ለህ አይደለም አብረን ሊርበን ስንበላ አብረን ልንበላ ሲጠማን አብረን ሊጠማን ከታር ብቻ ክን እንዳይደለ እንድታይ እና ደግሞ መንፈሳዊ ህይወት ይህ ደግሞ በእግዚአብሔር ቃል ያድጋል እና ምን ይመስልሃል ያለአንተ ፈቃድ አይሆንም ሲለኝ፣ ሰላሳ ደቂቃ ስጠኛል። ተንበረከኩና ራሱ ነው የሚለፈልፈው ሰይጣን የላከው ወይስ አንተን የላከው ጌታ ወይ ነገረኛል እኔን ኝ ላኩላ ወደ ሆለታ ሄድኩ። እንግዲህ ከሆለታ ነው እዛ የተወሰኑ ወራት ተቆየ። ያው ሰው ላይ አብረን መኖር ጀመር። ወደ አስራ ስድስት እና ምን አንሆንም። እዛው ነው ምን ኖረው ምንድን ነው ቤት ነው፣ ቤት ተከራይተን ነው። ኃላፊነቱን ወርቅንና እንደሱ ዘማቱ ሳላም ሰላም ይባላል። አሁን ሆለታ መካነ ኢየሱስ የኮምፓሽን የህፃናት ፕሮጀክተር ዳይሬክተር ነው አሁን ጡረተኛ ነው። 85 ብር ብር ጡረታ ደመወዝ በሱ ደሞስ በወር አንድ ሳህን በየማታ ማታ ምግብ ትመጣለች። እሷን ነው ተሻምተ ምንበለው። ከዛ ውጪ የሚገርም ነው። እና አዲስ አበባ እንግዲህ ተሰማኝ፣ መስራት አለብኝ ሰው ላይ ሸክም መሆን የለብኝ የሚለውን አሰብኩ። ጋሪ ለመስራት ሞከርኩኝ፣ አልቻልኩበትም ጋሪ ሞክሬ ነበር። ሁለት ሶስት ቀን ጥሎኛል ጋሪ። ጉልበት ነበረኝ። እኔ ሳልሆን ምነዳው ፈረሱ ወደፈለገበት። አንድ ቀን ሁለት ቀን ሞከርኩኝ። አንድ ቀን ተሳፋሪው ራሱ ነዳልኝ። የኮሚሽን ምን ሳይባል ብሩን እንዳለ ሰጥቻ፣ እኔ ይቅርብኝ። ወላት ሻልባት አዲስ አበባ መጣሁ፣ ስራ ፈለግኩ። ከዛ እንግዲህ የቸርች አባል መሆን ግድ ነው። ሳስ መነሻዬ ታሪኬ ያለው የት ነው? መካነ ኢየሱስ። በዚህ ሁሉ ውስጥ ያለፉ ሰልፎች አሉ። ቸርች ስመጣ ደግሞ ወሸኛ ምጣ እሱ ሄድኩኝና ያው አንድ ነገር አደረግኩኝ። እጄ ምን ማድረግ አለብኝ? እኔ ከቸርቼ መለየት አልፈልግም፣ ረኛ ያስፈልገኛል። እና በቃ ንስሐ ትገባለህ አሉኝ፣ በጉባኤ ምን አጠፋውና? ነው ንስሐም እገባለሁ፣ አሰራር ነው። እና ታዲያ እኛ ንስሐም እንገባለህ አሉኝ። እኔ አጠፉት እነሱ ከዛ አንድ ወንድም አለ ሰለሞን አየለ ይባላል። እና ራስህ ጻፍ አልኩት። ደብዳቤው እኔ ጻፈና አጥን ልክ እንዳጠፋው ብቀፈርምበት አለኝ። አታስ ነበብኝ ብዬ ፈረምኩኝ። ደብዳቤው ገባ። ያው ወደ ጉባኤ ወጣው ሶስት ጊዜ እግዚአብሔር ይቅር ይበል ባሉት ተባለ። ምን እንደሚልም ደብዳቤውን አላውቅም። ምክንያቱም አላምንበትማ። እኔ ካነበብኩ አልፈርምለትም ያው ዞሮ ዞሮ ተርማል ግን፣ እና አታንብብልኝ የፈለከውን ጻፋሉ እነሱ እንዲቀበሉ በሚለው ልክ እሱ ጻፈ። ያው ዞሮ ዞሮ አጥፍቻለሁ ነው፣ ያው እነሱ እኔ ነው ገሰጹኝ። እኔ እኔ ያጠፋሁት እግዚአብሔር ሳይናገር የተናገርኩት አይነት ነገር ነው። ከዛ ያው ሶስት ጊዜ ይቅር ይበሉ ተባለ። ቸርች ገባው። ከዛ ቀጥታ መጣው። ይቅርታ ይንጨራስኩ ማለት ነው። አሁን ታሪኬ አዲስ አበባ ተመለስኩኝና መሸኛው አላኩል መሸኛው ግን ምን ይላል? ስተት ትንቢት የተናገረ የተግጻጹን ጊዜ ሳይጨርስ በኑሮ ምክንያት አዲስ አበባ የሄደ ይለ። አሁን ባለውበት አዲስ አበባ በገባውበት ኮልፌ ደግሞ ሌላ ፈተና። አንድ ቄሳችን አሉ፣ ቄስ ዳንኤል አርኬ ይባላሉ። አሁን በጡረታ ላይ ናቸው። እሳቸው እንደዚህ አሉ ይከታተሉኛል በጣም ደብዳቤውን ነው ስላዩ። በወቅቱ ሲነር ነበሩና፣ ግን ከዕለታት አንድ ቀን እግዚአብሔር በከፈተው በር በፈውስ ፕሮግራም ላይ ጋበዙኝ እና አገለግልኩ። ጸሎት አገልግሎት ከብቼ ነበር ሳገለግል። መጀመሪያ ማን ይፈወሳል? ቄስ ዳንኤል ከዛ መቱና፣ እጃቸውን ጭኖብኝ፣ አንተ ላይ የሚያወሩት ውሸታቸውን ነው። አንተ የእግዚአብሔር እጅ አለበት። ታሪክ በዛው ተቀየረ። እና ከዛ በኋላ ነው ኦል ኢትዮጵያን እየዞርኩኝ ማገልገል ጀመርኩ። በዚህ አገልግሎቴ ሂደት ውስጥ ምን አይነት ቦታ ሄድ ደስ ይለኛል። አገልጋዮች ተጋብዘው ማሄዱበት መኪና ማይገባበት ለፈረስ ለበቅሎም አስቸጋሪ የሆነበት ሰዎች መገልገል በእግዚአብሔር ጸጋ መገልገል ፈልገው የእግዚአብሔር ቃል የእግዚአብሔር ጸጋ የሚርባቸው የአገልጋይ እጦት ያለባቸው ሰዎች ለማገልገል ከሚረባረቡበት ቦታ ላይ ክፍተት ያለበት ቦታ ላይ እስቲል ዛሬም ድረስ ያስደስተኛል። እንደዚህ አይነት ቦታ ሄጄ ማገልገል ደስ ይለኛል። የገጠር አገልግሎት ደስ ይለኛል። ብዙ ከተማዎችንም ገጠሮችንም፣ ይሄ አሁን ባለው ክልል ያላገለገልኩበት ክልል የለም በኢትዮጵያ ውስጥ እና እግዚአብሔር ብዙ ነፍሳትን ወደ መንግስቱ አምጥተዋል። ብዙ ሰዎችን ፈውሰዋል። አሁን ደግሞ ይበልጥ ጦርነት ባለባቸው ቀጠናዎች ቦታ ላይ ማገልገል በጣም እፈልጋለሁኝ ሰዎች ስለሚፈሩ ከዛ እየሸሽ ወደ አዲስ አበባ የሚመጡበት አገልጋዩም ባለሀብቱም እየሸሸ አንዳንድ ቦታ ላይ አስራት ከፍል የለም የቸርች አገልግሎት ተጎድቷል ለነዛ ቦታዎች እየሄዱ የማገልገሉ ናፍቆቱ ረሃቡ አለኝ እግዚአብሔር ደግሞ ሲሰራ ያለው ሰው ሲፈውስ። አንዳንድ እኮ ሐኪም ቤት ለመታከሚያ ገንዘብ የለውም ሐኪም ቤት የሚሄድ አይደለም ካርድ መርፌ ሳይከፍት እግዚአብሔር በደቂቃዎች ውስጥ ሲፈውሰው ሰው ሲያለቅስ፣ ሲደሰት፣ ጌታን ሲቀበል ማየት በጣም ደስ ይለዋል። እና ያው ወንጌላዊ ነኝ እኔ ወደ ጌታ እስከሚሄድም ድረስ አንዳንድ ጊዜ የወንጌላዊ አስር አለቃ ፓስተር ሃምሳ አለቃ ወይም ሾፕ መቶ አለቃ እንዲህ ደረጃ አስቀምጧል። አንዳንዶች መች ነው ቄስ የምትሆነው ብለው ያዝኑልኛል፣ ያላደኩ ይመስላቸዋል። ግን ቄስ ሲሆን መውረድ ነው አለው፣ እኔ ጥሬ ስላልሆነ ማለት ነው። ስለዚህ ሰው ባልተጠራበት ቦታ ሲሆን መስመር ሲለቅ እሱ አደጋ ነው ያለው እና በእንደዚህ አይነት ፍሰትና ሂደት ውስጥ ነው ወደ አገልግሎት ውስጥ የገባሁት። በጣም ትልቅ ነገር ነው። እንግዲህ መጨረሻ መተናል ለመጨረሻ፣ አሁን በአገልግሎት ከመነሻችን እንደተናገር ነው። በተለይ ሰው ማይሄድበት ወደ ሰሜን ኢትዮጵያ ብዙ መመን፣ ብዙ ጊዜ እንግዲህ አሁን ከሰዎች ከውጭ ሀገር ሲመጡ እዚህም ያሉት ሮጦ የሚሄዱት የት ነው በብዛት አማኞች ያሉበት ብለው ወንጌል እንሰራለን እንዳሉ እኔ አይገባኝ፣ እዛ ግርግር ፍለጋ ምናምን። ወንጌል መሰራት ያለበት ያልተሰራበት ቦታ ላይ ነው። እናንተ ደግሞ ደስ ያለኝ ምንድነው፣ ጦርነት ያለበት ቦታ ላይ ሰዎች ሊሞቱ ይችላሉ፣ ተተኩሶባቸው ሊሞቱ ይችላሉ። እነሱ ወንጌል ነግሬያቸው ይሞቱ እንደው ዝም ብለው ከሚሞቱ ብለ ራስንም ቤተሰብንም አደጋ ላይ ጥለህ መሄድ ትልቅ ነገር ነው። እና አሁን ባለፈው የተፈጠረው ስደት እንዳይፈጠር እንደገና አሁን ለዚህ አገልግሎት እየሄድክ ቤተሰብንም የጣልክ ወደዛ ስለምትሄድ አሁን እንደገና አሁን እንደውም ያለኝ እቅድ ለአንድ ፊትም እቅዴ ለአንድ ወር የመቆየት ነው። የሶስት ቀን የአንድ ሳምንት አይደለም። አሁን በሄድኩት አገልግሎት ውስጥ እግዚአብሔር ቢሰራ ምን አረካሁኝ። ለአንድ ወር ቆይቼ አድምቼ በአንድ ወር በምችለው ያለ ረፍት ማለት ነው ሰላሳውንም ቀን ማስተማር ፈልጋለው፣ መጸለይ ፈልጋለው። የሚገርምን በዚህ ተስች በዚህም ስቃይ ውስጥ አሁን ወለጋ ከሄድኩበት ቦታ ላይ አንዱ ሄዶ ስመዝግቦ ለሁለት መቶ ሰዎች አንዳንድ ሽብር ሺህ ብር አስከፍሎ ለሁለት መቶ ሰዎች ሆቴል ውስጥ ጸልዋል። በዚህ ፈተና ስቃይ ውስጥ እንደዛ ገንዘብ የማይገባኝ ደሞ የሚከፍሉ ሰዎች ናቸው። በገንዘብ ከፍሎ እኮ ጸሎት የለም። በጣም አጋንንት ነው እንጂ የሚገባባቸው፣ መጥፎ መንፈስ ነው እንጂ የሚገባባቸው። ዘይት ይገዛሉ ውሃ ይሄ ሁሉ ገንዘብ ተከፍሎ እግዚአብሔር ምመነኑ እንግዲህ እምቢ ብሎ ሄደ፣ የራሱ ጉዳይ። ምን ማድረግ አይቻልም። ሰው በፈቃዱ ነው ጌታን ማምለክ የሚችለው። ግን መሪዎች ካላስቆሙ ይሄንን፣ ይሄ ሰው እኮ የመሪዎችን አዎንታዊ ፍቃድ ሳያገኝ አይደለም የሚያደርገው። ፍቃድ ሳያገኝ እንዴት ነው የሚያደርገው? ማስታወቂያ የሚናገርበትን ቦታ የት ነው ያገኘው? ስለተፈቀደለት አይደለም። እና በጣም ወንጌል በሚሰራበት ዘመን በወንጌል ስም ደግሞ የሚነግዱ ስፍር ቁጥር የላቸውም። እኔ ህዝቡን ምዕመኑንም አንዳንዴ የምታዘብበት ምክንያት እና ዲያስፖራዎችም ጭምር አንዳንዴ አይረዱሁም እና ለእውነተኛው አገልግሎት ከሚዘረጉ ይልቅ ለሀሰተኛው አገልግሎት መዘርጋትን ይፈልጋሉ አረብ ሀገር ያሉ እህቶቻችን አሉ አይደለም የሚበዘበዙ? በቃ ትንቢት ስለተነገረላቸው አሜን የሚሉ ቻርጅሽን ሞላሁት ሞላሁት ስንት ነበር ሀያ ነበር እና አሁን ስንት ሆነ ሰማንያ እውነት ሆኖ ነው ውሸት ለውሸት ትንቢት እንኳን እውነት እያሉ ሲመስ ሆንም አሁን ስለሆነና ስላልሆነ አለማን ነገር ከምን መመዘን ያለ ልክ ነው። እግዚአብሔር በዛ ይሰራ ላይሰራም ነው። በገንዘብ ገዝቶ ትንቢት የለም። አጋንንት ነው የሚሰራው በዛ ይሄ የሚሸጥ የሚለወጥ ነገር የለውም። እግዚአብሔር በደሙ ተከፍሎልናል። አገልጋይ በነፃ ማገልገል አለበት፣ ተገልጋይ በነፃ እግዚአብሔር ከፈቀደና እሱ ፈቃደኛ ከሆነ ያድርግ፣ በልቦ የተሰማው ከዛ ውጭ ግን ያለውን ነገር የሚሰጥበት ገንዘቡ አይደለም። እኔ ገንዘቡ አይደለም ያሳስበኝ፣ የሚመነው ህይወቱ መበዝበዙ፣ ለአጋንንት ታሳልፎ መሰጠቱ፣ ቤተሰቡንም ችግር ውስጥ መክተቱ። አንዳንዶቻቸው ቤታቸውን ሸጠው እንትን ያለዋሉ። እኔ ራሴ ደግሞ ማውቀው አለ አንድ ነቢይ ተብሎ ኢዮብ ይታወቃል። እና አንዲት እህት እንደዚሁ ገንዘብ አገባሻለሁ እድሜሽን ሁሉ ቀንሽ አገባ አለው። እጥፍ ነው እድሜዋ ከሱ። ጌታ እድሜሽን ቀንሳለሁ ብሎኛል ብላ አንድ ሚሊዮን ብር ወስዶባት ይህንን አሁን በፐርሰናል ማቀውን ነው በኋላ ከሰው እጅ መኪናውን ከቤቱ የነዳሁት። በተፈርዶላት ማለት ግማሽ ገንዘብ ግማሽ ገንዘብ አልተገኘም። አንድ ሶስተኛ ሴት ከዛም በኋላ እንደገና ተመልሳ ወደ ሌላ አስተኛ ነቢይ ነው እንትን ያለችው። በኋላ ወደ ጌታም ቤት እያባረሩ ነው ያሉት እያሰደቡ። እና ወደ መጨረሻችን ስለገባ እዚህ ውስጥ ሁለት አይነት ሰዎች አሉ በነገራችን ላይ ጌታን ያልተቀበሉ ዱርዬዎች፣ ማጅራት መቺዎች፣ ጴንጤ መብላት ቀላል ነው ብሎ የገቡ ሰዎች አሉ። ሰርጎ የገቡ ሰዎች ሲጀምር እምነቱ ሙስሊም ሊሆን ይችላል፣ አለማዊ ሊሆን ይችላል፣ ኤቲስት ሊሆን ይችላል። አካሄዱም ብቻ አጥንተው ፈጽሞ ጌታን የማያውቁ ነቢይና ሐዋርያ የሚል ስም ታፔላ ለጥፈው የዘረፋ ሲስተም ውስጥ የገቡ ሰዎች አሉ። አንድ የለየላቸው ማለት ነው አጋንንትም ሳይሆን በቃ በአእምሯቸው የማታለል የማታለልን ስራ የሚሰሩ ሰዎች አሉ። አንድ ስ ሁለተኛ ደግሞ በቀጥታ ጋርነት የሚጠቀምባቸው ሰዎች አሉ ከመናፍስቱ ጋር ሆነው እና ቅድም ላልከው ተጽፍሽ ዘዳግም 13 እና ዘዳግም 18 ስለ ሀሰተኞች በሁለት መንገድ ዘዳግም 13 ነቢይ በመካከል ቢነሳ ህልም ቢያልም ምልክትና ታምር ቢያሳይ ምልክቱን ቢጸና ሄዶ የማታውቃቸውን አማልክትና ምልክ ቢልህ እግዚአብሔር አላከውም ሀሰተኛ ነው። ምልክት አድርጎ ሀሰተኛ የሚሆንበት ከእግዚአብሔር ስለሚያስገነጥል። ዘዳግም 18 ላይ ደግሞ ተናግሮ ትንቢቱ ሳይፈጸም ሲቀር በዚህ ወር እንዲሆንልሻል በዚህ ሳምንት እንዲሆንልሻል ብሎ ቀን ገድቦ ቆርጦ፣ ቀን ካልገደበ አይታወቅም እና ሳይሆን ሲቀር ደግሞ አትፍራው ሀሰተኛ ነው ብሏል። እና ሌላ አንድ ጥቅስ ወደ አይምሮ የሚመጣለ ብዙ ጊዜ ሐዋርያ ስራ ምዕራፍ 13 ላይ ቁጥር 6 ላይ በርየሱስ የሚሉት ሀሰተኛና ጠንቋይ ነቢይ፣ በርየሱስ የሚለው የኢየሱስ ልጅ ማለት ነው። የብራይስቱ ቃል እሱ ራሱን በኢየሱስ ነው የሚለው። ሉቃስ ግን በመንፈስ የሚጽፈው ሐሰተኛ ጠንቋይ ነቢይ ይለዋል። ጠንቋይ የሚለው በገንዘብ ስለሚነግድ ነው። ነቢይ የሚለው የነቢይን ስም የተላበሰው አይሁዳዊ ሰው አገኘው። አይሁዳዊ ገና የሽግግር ወቅት አለ እንዴ ያን ጊዜ እና የኪዳን ሰው ነው። እና ይሄ የእግዚአብሔር ሰው ነኝ እየተባለ የሚደረገው አሻጥር ተንኮል ብዙ ቅዱሳን እየተበዘበዙ ስለሆነ ሊነቁና ሊያስተውሉ ወደ ወንጌል ሊመለሱ ይገባል። እንግዲህ በዚህ በስፋት ፕሮግራም እንሰራበታለን። ከማለቁ በፊት ግን አንድ ነገር እንድታረቅ ፈልጌ ነው። ምክንያቱም ባለፈው ብዙ ሰዎች ሊያግዙ ይህንን የወንጌል ጉዞ ከአንተ ጎን እንዲቆሙ ፈልጋለሁ። ይሄን የፍላጎት ነው። ግን እንደዚህ በምናደርግበት ጊዜ ቀጥታ አንተን ነው ማግኘት፣ ስልክህንም አስቀምጠናል። ግን የአካውንት ነበር ባለፈው ስለተሳሳተ አሁን በቃል ነገራቸው። እሺ፣ ኮቴ ውስጥ አለ አካውንት እኔ ላክልኝ ስላለ ይሄ በተለይ ለወለጋ አገልግሎት የሁለታችን ፎቶ ያለበት ነው፣ የእኔና የፓስተር ሰቦቃ ጀለታ ንግድ ባንክ። እሺ የሁለታችን ፎቶ አለበት እዚህ ጋር። አዎ ንግድ ባንክ ነው። በወለጋ ባለው አገልግሎት ወለጋ ቦታ ላይ ቦታ እንመርጣለን ምን በዚህም ችግር ፈተና ውስጥ ሆነው አገልጋይ መጋበዝ የሚችሉት ጋር አይደለም የምንሄደው፣ አገልጋይ መጋበዝ የማይችሉበት ቦታ ነው የምንሄደው። ትኩረት የምናደርገው መወር ገጠሩ ላይ ነው። እና ጌታ ቢፈቅድ ከቻልን ሁለታችንም እሱ ፓስተር ስለሆነ ካልቻለ እኔም ብቻ ለአንድ ወር አልፎ አልፎ መሄዱ እንዳለ አሁን አንድ ፕሮግራም ከሰኔ ግንቦት 28 እስከ ሰኔ አንድ አንድ ፕሮግራም ይዘናል። ከሱ ውጭ ግን አንድ ወር እዛ አዲስ አበባ ሳልመላለስ እዛው እዛው እየሄድኩኝ ጊዜን ከአዲስ አበባ እዚህ ባለማጥፋት ተንቀሳቅሼ ማገልገል እፈልጋለሁኝ። እና ስለ ወለጋ አንድ የተሳሳተ አመለካከት አለ። በዚህ አጋጣሚ አንዳንዶች ለማገዝ የሚካሄደው ጦርነት ቅዱሳን የሚያካሂዱት አይደለም፣ ክርስቲያኖች የሚያካሂዱት አይደለም። ይሄ የፖለቲካ የሀገራችን የፖለቲካ ስብራት ነው እና ይህንም ማብራራትን መመለስም የሚችሉት እኔን አይመለከተኝም፣ ፖለቲከኞች ናቸው። አዎ፣ እኛ ፖለቲካ ውስጥ አንገባም። እኛ ወንጌል ነው ምንሰራው። አዎ፣ ወንጌል ነን፣ ወንጌል ብቻ ነው። እዚህ ላይ በጣም አጽንኦት መስጠት ፈልጋለሁ፣ ምክንያቱም ፖለቲካን በተመለከተ ሰው ይደግፍ ይቃወም፣ እኛን አይመለከተም። አዎ፣ እኛ የሰማይ ወንጌል፣ የሰማይ መንግስት ብቻ ነው የሚመለከተው። በቃ ከወንጌል አንጻር ነው ሰውንም ሁሉንም መከራ የሚያየውንም በፖለቲካ ውስጥ አስገብቶ መፈረጅም ተገቢ አይደለም እና ቅዱሳን ማስተዋል አለብን። ቤተክርስቲያን ዓለም አቀፋዊት ናት፣ የማትታየው አንድ ናት። እኔ አሁን መካነ ኢየሱስ ነኝ። አብዛኛው የምንቀሳቀስባቸው በሮችን ክፍት ያደረጉ ያመቻቹት የሙሉ ወንጌል ቤተክርስቲያን ነው እና መካነ ኢየሱስ ማገልገል ማገልገል ስላልፈለኩ ሳይሆን ያውን በራሴ ቤተክርስቲያን ግን በሩ የተከፈተው በእነሱ በኩል ስለሆነ አገልግሎቴንም ህይወቴንም ስለሚያውቁ እንግዲህ በተከፈተልን መስመር ሄደን ነው ሰዎችን የምናገኘው እና እና እና ይህንን ይመስላልና ሳፖርት ቢያደርጉ። እኔ አሁን እንትን የለኝም። ምንድን ነው ድምፅ ማጉያ እንደዚህ ሊንቀሳቀስ የሚችል አንዳንዴ የድምፃችን አቅሙ የተቆጠበ ነው፣ አልፎ የሚሄድ እንግዲህ አንድ ሰው ሊያደርገው የሚችል እግዚአብሔር ያሳሰባችሁን ነገር እንግዲህ አሁን ያው አካውንቱን በፎቶግራፍ እናስቀምጥላችኋለን በዛ ላይ ያያችሁ እንድትረዱት ከእዛ፣ ከእሱ ጋር ግንኙነት እኔ ጋርም እንዳትደውሉ ነው እነሱ ጋር ግንኙነት እንዳታደርጉ አደራ ማለት ወዳለው። ለማንኛውም ወንጌላዊ ሁሴን መሀመድ እዚህ ድረስ መጥተህ በሁለት ሳምንት ይህን የመሰለ ምስክርነት ስለሰጠህን ስላበረታታህን በጣም እናመሰግናለን። እግዚአብሔር ይባርክ። አሜን። እኔም አመሰግናለሁ በተደጋጋሚ ስለተሰጠኝ እድል፣ ተስፋዬ። የእግዚአብሔር አምላክ ይባርክ። አሜን አሜን። ተመልካቾቻችን ሰዓታችን ስላለቀ እዚህ ላይ ለማቋረጥ እንገደዳለን። የሚቀጥለው ሳምንት በሌላ እንግዳ መልሰን የምንገናኝ ይሆናል። እስከዛው ድረስ እንግዲህ ጻፉልን፣ ደውሉልን፣ ደውሉ ሳይሆን በአጭር የጽሁፍ መልእክት ላኩልን። ደጋግሚ የምናገረው ብዙዎቻችሁ ተስፋ እንዳትቆርጥ ነው። ደውላችሁ ምናልባት ላይነሳ ይችላል። ነገር ግን ጽሁፍ ከጻፋችሁልን እናንተ መልእክት ተመልካችን እናደርሳለን። እኛ ማንኛውም ሳምንት በሌላ እንግዳ እንገናኛለን። እስከዛ